ቢዝነስ ያላችሁ ወይም ፍሪላንስ የምታደርጉ ሙያ ያላችሁ ሰዎች ተጨማሪ ገንዘብ ለመስራት ተጨማሪ ደንበኛ አያስፈልጋችሁም። በአጭር ጊዜ ማድረግ የምትፈልጉ ከሆነ አሁን የሚከፍሏችሁ ደንበኞች ተጨማሪ ገንዘብ እንዲከፍሏችሁ ማድረግ አለባችሁ። እንዴት ካላችሁኝ በዛሬው ቪዲዮ ኦልሬዲ ከሚከፍሏችሁ ሰዎች ተጨማሪ ገንዘብ በማግኘት በአጭር ጊዜ ቢዝነሳችሁን ወይም ገቢያችሁን እንዴት እጥፍ እንደምታሳድጉ ታሳያችኋለሁ። ላለፉት ኦልሞስት አራት ዓመታት ከሁለት መቶ በላይ ቢዝነሶች ጋር በዲጂታል ማርኬቲንግ ስንሰራ ይህንን ፕሪንሲፕል ነበር አፕላይ ስናደርግ የነበረው ራሴን ቢዝነሶች ላይ ትሬሲንግ ላይ ይጠቀምበታለሁ። በእርግጠኝነት ኮምፕሊትሊ ገቢያችሁን ይቀይረዋል። አሁን ላይ የምታገኙትን ገቢ አስር እጥፍ ማሳደግ ብትፈልጉ ምንድነው የምታረጉት ብዬ ብጠይቃችሁ አንዳንዶቻችሁ ሞር መሸጥ አለብኝ፣ ሴልስ መቅጠር አለብኝ፣ አዲስ ኦፊስ ያስፈልገኛል፣ ጠንቋይ ቤት መሄድ አለብኝ ልትሉኝ ትችላላችሁ። ግን ከሁሉም ኢፌክቲቭና ውጤታማ የሚባለው መንገድ አሁን ኦልሬዲ የሚከፍሏችሁ ሰዎች ተጨማሪ ገንዘብ እንዲከፍሏችሁ ማድረግ ነው። እንዴት ካላችሁ የዛሬው ቪዲዮ ይህንን በዲቴል ነው የምንመለከተው። ሰፋ ያለ የቢዝነስ ኮንሴፕት ነው አይሆፕ ኮምፕሊኬትድ እንደማይሆንባችሁ በደንብ አርጋችሁ አዳምጡኝና አፕላይ ካደረጋችሁት ግን ኮምፕሊት ገቢያችሁን ይቀይረዋል። ኦራይት ለምሳሌ እንዲያመቼን እንበልና እኔ የሶሻል ሚዲያ ማርኬቲንግ ሰርቪሶች የሚሸጥ ኤጀንሲ አለኝ ወይም ቢዝነስ አለኝ። ሁለት ክላይንቶች አሉኝ። እያንዳንዳቸው አስር ሺህ ብር ይከፍሉኛል። ያ ማለት ኢንሬቨኑ እንደ ገቢ በየወሩ ሀያ ሺህ ብር ጀነሬት አረጋለሁ። ከእነዚህ ቢዝነሶች ሰው አሁን ገቢ እጥፍ ማድረግ የሚፈልግ ከሆነ ሁለት መንገድ ነው ያለው፣ አንደኛው ሁለት ክላይንት የነበሩኝን አራት ክላይንቶች ማድረግ እያንዳንዳቸው አስር ሺህ ብር ከከፈሉኝ አርባ ሺህ ብር ሜክ አደርጋለሁ በወር ሁለተኛው መንገድ ደግሞ ኦልሬዲ የሚከፍሉኝ ሁለቱ ክላይንቶች ሀያ ሺህ ብር እንዲከፍሉ ማድረግ ከቻልኩኝ ከሁለቱ ክላይንት አርባ ሺህ ብር ሜክ ማድረግ እችላለሁ የመጀመሪያው መንገድ አብዛኛው ቢዝነስ ሆነር የሚያስበው ይሄ ነው ሞርገንዘብ ሜክ ማድረግ እፈልጋለሁ ካለ የክላይንቱን ቁጥር ይጨምረዋል። ሁለተኛው መንገድ ዛሬ በዲቴል የምንመለከተው ነው። ለምንድነው ሁለተኛው ላይ ፎከስ ያደረገው ካላችሁኝ፣ የመጀመሪያው ሞር መሸጥ፣ አንደኛ ብዙ ሰው ቀላል አድርጎ የሚያስበው መንገድ ነው። ሁለተኛ ግን ሞር በሸጣችሁ ቁጥር ብዙ ሂድን ኮስቶች አሉት። ሰው ኢግኖር የሚያደርጋቸው ሂድን ኮስቶች አሉት። ምን መሰላችሁ? የመጀመሪያው ሂድን ኮስት ምንድነው? ሂውማን ሪሶርስ ነው። ሞር ፕሮዳክት በሸጥኩ ቁጥር ሁለት ክላይንት ማኔጅ ለማድረግ ሜይ ቢ ኤጀንሲ ውስጥ ይሰራ የነበረው አራት ሰው ሊሆን ይችላል። አሁን ግን ተጨማሪ ሁለት ክላይንቶችን አድሳረግ በአራት ሰው ሃንድል ማድረግ ሊከብደን ይችላል። ስለዚህ ከአራት ወደ ስድስት ሊያደግ ይችላል ታለንቴ። ያ ማለት ደግሞ ምን እያደገ ይመጣል? ሁለተኛው ኮስት ኮስቴ እየጨመረ ይመጣል። ወጪ ጨመረ ማለት ደግሞ ሶስተኛ ምን ይፈጠራል? ማሪጂኔ ወይም ደግሞ የኔ የቢዝነሴ ትርፍ እየቀነሰ ይመጣል ማለት ነው። ምክንያቱም ቤዚክ ከሆነ የቢዝነስ ሂሳብ ስንሰራ ትርፍ ማለት ገቢ ሲቀነስ ወጪ አበቃ ሰው ወጪ ከጨመረ ትርፌ ይቀንሳል ማለት ነው። ይሄ ደግሞ ወጪ እንዲጨምር የሚያደርገው ሞር ክላይንት ማስገባት ነው። ኦፍኮርስ ገቢው ሊጨምር ይችላል ምንም ጥያቄ የለውም። ገቢው ጨምሮ ገቢው የሚጨምርበት ሬት ወጪው ከሚጨምርበት ሬት የሚበልጥ ከሆነ ስቲል ትርፍ አገኛለሁ። ግን ትርፍ እንኳን እያገኘው ቢመስለኝ ግን ሌሎች ደግሞ ሂድን ኮስቶች አሉት። ሌሎች ሂድን ኮስቶች ምንድን ናቸው ካላችሁኝ፣ አራተኛ ታይም የሚባል ኮስት አለ። ምን ማለት ነው? በፊት ሁለት ክላይንቶችን ሀንድል ለማድረግ ምናልባት በሳምንት እያንዳንዱ ላይ አምስት ሰዓት ስፔንድ ላድረግ ይችላሉ። ስራውን ዴሊቨር ለማድረግ በመቅረጽ ስትራቴጂ በማውጣት በሚቲንግ በሳምንት አምስት ሰዓት ፐርዊክ እነዚህ ክላይንቶች ላይ ስፔንድ የማድረግ ከሆነ አሁን ተጨማሪ ሁለት ክላይንቶች ሳመጣና አራት ክላይንት ሲኖረኝ ለእያንዳንዱ አምስት ሰዓት በሳምንት ስፔንድ አደርጋለሁ ብል ምን ይፈጠራል? ከሚባለው በላይ ቢዚ ሆናለሁ። ቢዚ ሆንኩ ማለት ሌሎች የቢዝነሱ ሳይዶች ላይ እየሰራሁ አይደለም ማለት ነው። ሌሎች የቢዝነሶች ሳይድ ላይ እየሰራሁ አይደለም ማለት ኢቭን ትርፌ እንኳን እየጨመረ ቢሆን፣ ትርፌ እንኳን እየጨመረ ቢሆን ቢዝነሱ ግን ኢንደ ሎንግረን እየሄደ ያለው እንደዚህ ነው፣ ወርታች ነው እየቀነሰ ይመጣው ኢቭን ትርፌ እንኳን ጥሩ ቢሆን ማለት ነው። ኦኬ ሶ፣ ይሄ ችግር ነው። ወይም ደግሞ ለእያንዳንዱ አምስት ሰዓት ስፔንድ አላደርግም፣ እቀንሰዋለሁ ሶስት ሰዓት ነው ፐር ዊክ አንድ ክላይንት ላይ ስፔንድ የማድረገው ደግሞ ካልኩኝ ምን ይሆናል? በፊት አምስት ሰዓት ለአንድ ክላይንት ስሰጥ እና ሶስት ሰዓት ስሰጥ የሚሰጣቸው የሰርቪስ ኳሊቲ እኩል አይደለም። ምክንያቱም አሁን ሰዓቱን ስለቀነስኩት ከነበሩት ክላይንቶች ላይ ይሄ ደግሞ ወደ ምን ሊድ ያደርጋል መሰላችሁም? አምስተኛ ኤፊሸንሲ እየቀነሰ ይመጣል። አሁን ቢዝነሱ ሊክ ማድረግ ይጀምራል፣ መንጠባጠብ ይጀምራል። የሆኑ ስራዎች መተው ይጀምራሉ፣ ሚቲንጎች መረሳት ይጀምራሉ፣ ዴድላይኖች ማለፍ ይጀምራል። ይሄ ደግሞ ምን ኮስት ያደርጋል? ስድስተኛው ኮስታችን ክላይንት ሳቲስፋክሽን ክላይንት ሳቲስፋክሽን ሰፈር አደረገ ማለት አንደኛ የሚከፍሉት ክላይንቶች ኢንደ ሎንግ ረን እንዳይከፍሉን ያደርጋሉ። ዊች ኢዝ ሪቴንሽን እንለዋለን። ለረጅም ጊዜ በየወሩ ሊከፍለ የነበረው ክላይንት አሁን መክፈሉን ያቆማል። ሁለተኛ ደግሞ ሌሎች ሰዎች ሪፈር ሊያደርጉን ከነበረ ሪፈራሉም ይቀራል። ስለዚህ አገይን አሁንም ቢዝነሳችን ትርፋማ ቢመስልም ሞር ክላይንት ባገኘን ቁጥር ግን እስቲል እየተከተለ ያለው ከርፍ ወርታችን እየቀነሰ የሚሄድ ይሆናል ማለት ነው። ብዙ መሸጥ የራሱ ብዙ ጥቅሞች አሉት። ጀነራሊ ቢዝነሳችሁ እንዲያድግ ኤክስፔሪንስ እንዲኖራችሁ ከብዙ ደንበኞች ጋር እንድትሰሩ ሊያስችላችሁ ይችላል። ግን ብዙ በመሸጥ ትርፋማ መሆን የምትፈልጉ ከሆነ ምን ያስፈልጋል? ኤፊሽንት የሆነ ሲስተም ያስፈልጋል። ይህንን ከራሴ ኤክስፔሪንስ ነው 2017 ላይ አቅም አለኝ ብዬ አምስት በጣም ጃያንት የምላቸውን ክላይንቶች ተቀበልኩኝ ሀገራችን ላይ ትላልቅ የሚባሉ ቢዝነሶችን ማለት ነው እና እያንዳንዱ በጣም ጥሩ ገንዘብ ነው የሚከፍሉኝ ፕሮባብሊ እንደዚህ ተከፍሎኝም አያውቅም ለማርኬቲንግ ሰርቪሶች ማለት ነው ሂውጅ ገንዘብ ነው ሲንቀሳቀስ የነበረው ግን ምን ሆነ ይሄ ሲስተም ፍራክቸር ማድረግ ጀመረ መስተባበር ጀመረ ምን ማለት መስተባበር ስትሉኝ የሆኑ ሰዎች ይወጣሉ ሰንበድ ይወጣል ከዚህ ቢሮ ሌላ ሰው አስገባለሁ እሱን ትሬን በማድረግ የሆነ ሰዓት ይሄዳል ከዛ በኋላ አንድ ኮንትራክተር አስገባለሁ ያ ኮንትራክተር የሆነ ስራ ይዞብኝ ይወጣል። ይሄ ሲስተም ስብርብር እያለ መጣ። እንደዛ ሲሆን ብንሆነ ቅድም ያልኳቸው ነገሮች ሀን አደርጓል። ኤፊሸንሲያችን የቀነሰ መጣ፣ የክላየንቶች ሳትስፋክሽን የቀነሰ መጣ። እና እኔ ራሴ ኢንቴንሽናሊ የሆኑ ቢዝነሶችን ከዚህ በላይ ማገልገል አልችልም፣ በቃኝ፣ ራሴን ሬዲ አድርጌ ተመልሼ እመጣለሁ ብዬ ኮንትራክት ማቋረጥ ነበረብኝ። ትርፋማ መሆን ሞር መሸጥ፣ ቢዝነሱ ሰክሰስፉል እየሆነ ነው ማለት አይደለም። የግዴታ ሲስተም ያስፈልገዋል። ሲስተም ት ቢል ይደረጋል። ማወቅ የምትፈልጉ ከሆነ ሌትሚ ኮሜንት ላይ አሳያቸዋለሁ። አሁን ወደ ዋናው ፖይንታችን ስንመጣ ለዚህ ቪዲዮ የተገናኘንበት ምንድነው፣ ሁለተኛው ስትራቴጂ ግን ለአንድ ቢዝነስ ብዙ መሸጥ ሰው ቅድም ጀነራል ያነሳ ነው ለብዙ ደንበኞች መሸጥ ነበር። አሁን ግን ከአንዱ የምናገኘውን ከአስር ወደ ሀያ እናሳድገዋለን። ዊችዝ ሁለት ክላይንቶች አሉኝ እያንዳንዳቸው ከአስር ሺህ ብር ወደ ሀያ ሺህ ብር የሚከፍሉ ከሆነ በወር አርባ ሺ ሜክ አደርጋለሁ። እንዴት ነው ከ10 ሺ ብር 20 ሺ ብር እንዲከፍሉኝ የማደርገው የሚለው የሚገርሙ ስትራቴጂዎችን ሸራረጋችኋለሁ። ከዚ በፊት ግን በዚህ መንገድ ቢዝነሳችሁ ሲያደግ ያለውን ጥቅም ልንገራችሁ። የመጀመሪያው ምን መሰላችሁ? በጣም በቀላሉ ሌስ ሄደክ ወይም ደግሞ ራስ ምታቱ ይቀንስላችኋል። አክቹዋሊ ቢዝነሱን አጠሉትም እውነት ነው። ቢከዝ አዴነ ዘ ደይ በጣም ብዙ ደንበኛ ሲኖር ራስ ምታቱን በዛ ልክ እየጨመረ ነው የሚመጣው። ለምን ሁማን ሪሶርሳችሁ ይጨምራል፣ ኮስታችሁ ይጨምራል፣ ብዙ ነገር አለው እና ሄዴክ ይጨምራል። የክላይንት ቁጥር ባነሰ ቁጥር ግን ስቲል እንደው ስራ ቢኖረውም ግን የተሻለ ሄዴክ ነው የሚሆነው። ኦኬ ሌስ ሄዴክ። ሁለተኛው ኤክስፐርት የሆናችሁ ትመጣላችሁ ስራው ላይ ቢካዝ እነዛን ክላይንቶች እስከ ጥግ ድረስ ወስዳችሁ ሪዛልት እንዲያዩ ኤክስፔክት አድርገው የመጡትን ነገር እንዲያገኙ ማድረግ ስለሚቻል ቢካዝ የክላይንቱ ቁጥር ትንሽ ነው፣ ስቲል ኦፕሬት ማድረግ ስለምችሉ ሶስተኛው ቅድም ያልናቸው ምን ይኖራል ሪፈራል ክላይንቱ ሳቲስፋይድ ስለሚሆን ሌሎች ሰዎች ሪፈር ያደርጋችኋል ሪፈራል ደግሞ ከሁሉም ደንበኛ ከምታገኙባቸው ሜትሮች ቤስት የሚባለው ሪፈራል ነው ሰው ይህንን ካልን አሁን ልትሸጡባቸው የምትችሉትን ስትራቴጂዎች ሼር ላደርጋችሁ እነዚህ በጣም ኢፌክቲቭ የምላቸው ስትራቴጂዎች ናቸው የመጀመሪያው ስትራቴጂ እና በቀላሉ ልታደረጉት የምትችሉት ነገር ምንድነው ፕራይሳችሁን? መጨመር አይ ነው። በጣም ስትሬት ፎርዋርድ ሊመስል ይችላል ግን ብዙዎቻቸው ታደርጉት የምሬ ነው። አገራችን እኮ በየዓመቱ ከ35 ፐርሰንት በላይ ኢንፍሌሽን አለ ይባላል አይደለም። ስለዚህ አምና በመቶ ብር ሲሰጡት የነበረው አሁን 135 ብር መግባት መቻል አለበት። ብዙ ቢዝነስ ግን ዋጋ የሚጨምረው በኢንፍሌሽኑ ምክንያት የእሱ ኮስቱ ሲጨምርበት ነው። ወይም ደግሞ ዳይሬክትሊ ለምሳሌ ይሄንን ታብ ለማምጣት ከውጪ አምሳ ብር ከጨመሩብኝ እዚህ ሰማንያ ብር ልጨምር እችላለሁ። እኔ ግን ካልጨመረብኝ አልጨምርም። ብዙ ጊዜ ሰርቪስ የሚሰጡ ሰዎች ላይ ያለው ችግር ምንድን ነው? የሚሸጡት እውቀታቸውን ስለሆነ ሜይ ቢ ጥሬቃ አይኖራቸውም። ሰው የጥሬቃ ዋጋ አይጨምርባቸውም። ግን የሚረሳው ምንድን ነው? እስቲል ግን ለመኖር የምታወጧቸው ኮስቶች ጨምረዋል። ስለዚህ ኦልዌይስ ዋጋ መጨመር ነው። እኔ ሁሌ ለክላይንቶች ወም ለተማሪዎች የሚሙላቸው ነገር ምንድን ነው ኢንክሪዝ ደ ፕራይስ፣ አበቃ። ዋጋ መጨመር፣ አዲስ ክላይንት ሲመጣ ምንጊዜም ከበፊቱ አዲስ ክላይንት ሲመጣ በትንሹ 10 ፐርሰንት ዋጋ መጨመር አለብን። ምንም ነገር ሳይፈጠር ማለት ነው። እንደዚህ ስታደርጉ ኢዚሊ ከሆኑ ወራት በኋላ ኦር ዓመታት በኋላ ቢዝነሱ በብዙ መንገድ አድርጎ ታገኙታላችሁ። ሁለተኛው ስትራቴጂ ከምትሸጡት ነገር ጋር ተሳማጅ የሆነ ምርት ወይንም አገልግሎት ማምጣት ነው። ምን ማለት ነው ካላችሁ ለምሳሌ እኔ እየሸጥኩ ያለውት እየሰጠው ያለውት አገልግሎት የፌስቡክ አድቨርታይዝመንት ሊሆን ይችላል ፌስቡክ አድቨርታይዝመንትን አንድ ክላይንት ለማሰራት ሲመጣ ሌሎች ተዛማጅ የሚፈልጋቸው ነገሮች ምን ይኖራሉ? አንደኛው ሶሻል ሚዲያው ማኔጅ እንዲደረግለት ሊፈልግ ይችላል። ሁለተኛ፣ ኮንቴንት ክሬት እንዲደረግለት ሊፈልግ ይችላል። ሶስተኛ፣ ስትራቴጂ እንዲሰራለት ሊፈልግ ይችላል። እኔ እንደ ባለሙያ እነዚህን አገልግሎቶች መስጠት የሚችል ከሆነ ተዛማጅ የሆኑ ምርቶች ናቸው፣ ተዛማጅ የሆኑ አገልግሎቶች ናቸው። ሶ እንዴት አድርጌ ነው ያንን ክላይንት ለፌስቡክ አድ የመጣውን እዚህ ጋር ሌሎቹን ፕሮዳክቶችን እንዲገዛኝ የማደርገው የሚለው ደግሞ የምን ስትራቴጂ መሰላችሁ? በማርኬቲንግ አፕሴል የምንለው ኮንሴፕት እዚህ ጋር ይመጣል። አፕሴል በጣም ፋንሲ ወርድ አይደለም ባይ ባይወይ፣ አሁን አማርኛውን ሳስረዳችሁ ታገኙታላችሁ። ጀስት አማርኛ ቀጥታ ትርጉም ስለሌለው ኦኬ። አፕሴል ምን ማለት ነው? እናንተ የምትሸጡት አንድ ፕሮዳክት ወይም ምርት ሶልቭ የሚያደርገው አንድ ፕሮብለም አለ። ለምሳሌ ፌስቡክ አድቨርታይዝመንት ከሆነ እኔ አገልግሎት የሰጠው ያለሁት ፌስቡክ አድ ከሆነ ፌስቡክ አድ የሚፈታው አንድ ችግር አለ። እሱ ችግር ምንደው ካላችሁኝ አለመታወቅ እንበለው። እኔ ጋር ማስታወቂያ ለማሰራት የሚመጣው ቢዝነስ ሰዎች አያውቁትም። ስለዚህ የፌስቡክ ማስታወቂያ ሲሰራ አለመታወቅ ሶልቭ ተደረገ ማለት ነው። ብዙ ሰው አወቀው። አሁን ሌላ ሁለተኛ ችግር ይመጣል። ብዙ ሰው አወቀው ግን፣ አለመሸጥ ደግሞ ይመጣል። ሰው ስላወቀው ብቻ ፕሮዳክቱ ይሸጣል ማለት አይደለም። ፕሮዳክቱ እንዲሸጥለት ምን ሊያስፈልገው ይችላል? የተሻለ ቪዲዮ ያስፈልገዋል። ምክንያቱም ማስታወቂያው ፐርፎርም እንዲያደርግ አዱ የቪዲዮ ኳሊቲ ጥሩ ካልሆነ ሰው አይገዛም። ራይት ስለዚህ ምን እለዋለሁ? ክላይንቱን ማስታወቂያው እየሄደ ነው፣ ግን ሰዎች እየገዙ ያልሆኑት ቪዲዮ ጥሩ ስላልሆነ። ስለዚህ ሌት ሚ ዱ ደ ቪዲዮ እለዋለሁ። አሁን ወደ ምን ኮንሴፕት አመጣሁት ማለት ነው። ወደ ኮንቴንት ክሬሽን ለክላይንቱ መስራት ጀመርኩ። አዲስ ሰርቪስ መሸጥ ጀመርኩኝ። ኦኬ፣ ከዛ አለመሸጥ መጣ። እሺ አለመሸጥን በቪዲዮ ሶልቭ አደረግ ነው፣ ተሸጠ። ቀጣይስ ምን አይነት ችግር ሊመጣ ይችላል ካላችሁ ቀጣይነት፣ ምክንያቱም የፌስቡክ ማስታወቂያ ውድ ነው፣ በዶላር ነው የሚከፈልበት። አንድ የፌስቡክ ማስታወቂያ ደን ካረገና የሆኑ ፕሮዳክቶች ከሸጠ በኋላ ኮንቲኒውስሊ መሸጥ ይፈልጋል። ያ ቢዝነስ አይደለም። ስለዚህ ኮንቲኒውስሊ እንዲሸጥ ደግሞ ምን መሆን መቻል አለበት? ሶሻል ሚዲያ ላይ አክቲቭ መሆን መቻል አለበት። ስለዚህ ሶሻል ሚዲያ ማኔጅመንትን ከኮንቴንት ክሬሽን ጋር ጨምሬ አገልግሎቱን አቀርብለታለሁ ማለት ነው። አሁን ሌላ ተጨማሪ አንድ ሰርቪስ ሸጥኩለት ማለት ነው። ይህ ሲ አሁን ለእያንዳንዱ የማስከፍለው ክፍያ ለኮንቴንት ክሬሽን የማስከፍለው 15 ሺህ ብር ቢሆን የሆኑ ያህል ቪዲዮዎች ሰርቼ ማለት ነው ለሶሻል ሚዲያ ማኔጅመንት ደግሞ አምስት ሺህ ብር ቢሆን የማስከፍለው፣ በአጠቃላይ ይህን ክላይንት የሀያ ሺህ ብር ወርዝ የሚያደርግ ተጨማሪ ሰርቪስ ሸጥኩለት ማለት ነው። ኢማጂን የመጣው ምን ለመግዛት ነው? ፌስቡክ አድን። አሁን እነዚህ ነገሮች ሲገዛ ተጨማሪ 20 ሺህ ብር ስፔንድ ያደርጋል። እንደውም ከአስር ሺህ የወሰድኩት ወደ ስንት ነው? ከአስር ወደ ሰላሳ ን የወሰድኩት ማለት ነው። ይሄ ነው አፕሴሊንግ የምንለው። ኦኬ ኦ ይሄን ለማድረግ የተወሰኑ የአፕሴሊንግ ሜቶዶች አሉ፣ ወይም ደግሞ ስትራቴጂዎች አሉ። እነሱን ላንሳላችሁ። የመጀመሪያው ክላሲክ የምንለው ክላሲክ አፕሴል ወይም ደግሞ የተለመደው በሉት የተለመደው አብሴል አሁን ያሳየዋችሁ ነው። ዳይሬክትሊ ከሚገዛው ነገር ጋር ተዛማጅ የሆነ ምርት ማቅረብ ነው አበቃ። ለምሳሌ ማክዶናልድ ጋር ስትሄዱ ምን ያደርጋሉ መሰላችሁ? ማክዶናልዶች አንድ በርገር ስትገዙ ችፕስ ለብቻው ነው የሚሸጠው። ከዛ ሌላ ምን ይጨመራል? ኮክ፣ ኮካኮላ ለብቻው የምጠጡት። ከዛ በኋላ ሌላ ሜቢ ደግሞ ስሙዚ ሊሸጡ ይችላሉ። አሁን ሰንበዲ ለመግዛት የመጣው በርገር ነው፣ ግን ያለ ችፕስ መብላት አይፈልግም፣ ያለ ካቸፕ መብላት አይፈልግም። ስለዚህ ካቸፕ፣ ማዮኔዝ እያሉ አንድ ሰው ምናልባት አይሮ ነው የማክዶናልድን ዋጋ አላቅም፣ ግን አምስት ዶላር ከሆነ ስፔን ሊያደረገ የመጣው እነዚህ ሁሉ ነገሮች ግን ሜቢ አስር ዶላር ከውስጥ ሊያደረጉ ይችላሉ። ስለዚህ አንድ 15 ዶላር ከፍሎ ይሄዳል ማለት ነው። ይሄ ክላሲክ አፕሴል ይባላል። በርገሩ ለመብላት የሚያስፈልጉትን ነገሮች አብሬ ስላቀረብኩለት። ሌላኛው ስትራቴጂ ሜኑ የሚባል አፕሴል አለ። ሜኑ አፕሴሊንግ ሜኑ ደግሞ የምንለው ምንድነው ፕሮዳክቱን ለመግዛት ሲመጣ ኦፕሽኖች ማቅረብ። ሶስት ኦፕሽን አቀርብለታለሁኝ እንዲመርጥልክ፣ የምግብ ሜኑ እንደማለት ነው። ባይ ሶስት ኦፕሽን አቀርብለታለሁኝ። እኔ መሸጥ የሚፈልገው ይሄኛውን ነው። በዋጋ ደረጃ እየጨመረ ነው ዋጋ የሚመጣው ኦፍኮርስ ዋጋ የሚጨምረው ነው መሸጥ የምፈልገው። ስለዚህ ሰንበሪ መቶ የትኛው ይሻለኛል የትኛውን ሪከመንድ ታደርግልኛለህ ሲለኝ ወይም ደግሞ ያስተዋወቁት ይችኛዋን ቀላሏን ፕሮዳክት ሊሆን ይችላል ለማስተዋወቅ ቀላል ስለሆነች ማለት ነው ሰው የአስር ሺህ ብሩን እኔ አስተዋወቅ ያለው እንዲገዛኝ የፈለግኩት ግን የአምሳ ሺህ ብሩ ነው። በመሀል የሰላሳ ሺህ ብር አለኝ። ሰው የትኛውን ልግዛ ብሎ ክላይንት መቶ ሲጠይቅ ምንለዋለሁ የአስር ሺህ ብሩን መግዛት ትችላለህ። ግን ብዙ ክላይንቶቻችን ትርፍ የሚያገኙት የ50 ብሩ ላይ ነው። ወይም ደግሞ ብዙ ክላይንቶቻችን ሰክሰስፉል የሚሆኑት የ50 ብር ፕሮዳክት ላይ ነው። ስለዚህ ወደ ምን ፎርስ እያደረግኩት ነው? ለዚህ ብሎ የመጣውን ሰውዬ 50 ብር እንዲከፍል ፎርስ እያደረግኩት ነው። ይሄ ደግሞ ሜኑ አፕሴሊንግ ይባላል። ምርጫ በመስጠት ክላይንቱ ሞር ስፔንድ እንዲያደረግ የማድረግ ስትራቴጂ ነው። ሌላኛው ደግሞ ፕራይስ አንከሪንግ እያል እንጠራዋለን። አይውሽ አማርኛ ቢኖራቸው ነስ ሞክሬያለሁ፣ ወደ አማርኛ ለመቀየር ግን በቃ የያዙት እንግሊዝኛው ይጠቅማቸዋል። ፕራይስ አንከሪንግ የምለው ኮንሴፕት ደግሞ ምንድነው? የሚሸጠው ፕሮዳክት ልክ እዚህ ጋር ሜኑ ላይ በተለያየ ዋጋ እንዳቀረብን ሁሉ፣ ለምሳሌ እየሸጥኩ ያለሁት የፌስቡክ አድቨርታይዝመንት አገልግሎት ከሆነ እኔ አስከፍላለው እያሰብኩት አስር ሺህ ብር ነው ራይት ግን አስር ሺህ ብሩን ፎርስ ለማድረግ ወይም ደግሞ እንዲገዙት ለማስጫን የሃምሳ ሺህ ብር ኦፈር አመጣለሁ። የሃምሳ ሺህ ብር ስራ አመጣለሁ። ሶልክ ክላይንቱ ይደውልና ይጠይቀኛል ፣ ሲጠይቀኝ ፌስቡክ ማስታወቂያ መሰራት ፈልግ ነበር ሲለኝ፣ ኦኬ እሺ የ50 ብር ሰርቪስ አለኝ፣ የሚያካትተው ይሄን ይሄን ይሄን ይሄን ነው ብዬ ነግረዋሉ። ከዛ ደነግጣል፣ ዋጋ ይወደድበታል አለ። ከአረ ውድ ነው ሲለኝ፣ ኦኬ ችግር የለውም ሲጀምር፣ ለአንተ ኮ ይሄኛው አያስፈልግም፣ ይሄን እናስወጣው። ኦኬ ችግር ይሄኛውም አያስፈልግም፣ ይሄም እናስወጣው። በአጠቃላይ እነዚህ ነገሮች ካስወጣናቸው የአስር ሺህ ብር ጋር እንደርሳለን ማለት ነው ይለዋል። አሁን መጀመሪያ 50 ሺህ ብር ኦፈር ስለተደረግለት 10 ሺህ ብር በጣም ሪዝነብል የሆነ አዋጭ የሆነ ኢንቨስትመንት ይመስለዋል። ክላይንቶችን ይመርጣታል ማለት ነው። ይህንን ፕራይስ አንከሪንግ እያልን እንጠራዋለን። ብዙ ቦታ ላይ ይጠቀመዋል። ለምሳሌ የሆነ ሚቲንግ ላይ ሄደው ስለ ዋጋ እየተወራ ከሆነ ስንት ነው የምታስከፍሉት ሲሉኝ ኖርማሊ ክላይንቶችን ን የማስከፍለውን የ50 ሺህ ብር ነው፣ ግን እናንተ የመጀመሪያችሁ ስለሆነ ከእናንተ ጋር አብሬ መስራት ስለምፈልግና እንድታዩት ስለምፈልግ በ አስር ሺህ ብር ጀምርና ቀስ እያለ እየጨመር እንሄዳለን ላቸዋለሁ። አሁን አስር ሺህ ብር መክፈል አይናቸውን አያሹም። ለምን ሀምሳ ማስከፈል እንደሚችል ሰምተዋል። ኦልራይት ይሄ አፕሴሊንግ ነው። ሌላ አራተኛ ስትራቴጂ እሰጣቸዋለሁ፣ ክላይንቶች ሞር ገንዘብ ስፔንድ እንዲያደርጉ የምታደርጉበት። እሱ ምንድነው? ዳውን ሴሊንግ እያለን እንጠራዋለን። ምርጥ ኮንሴፕት ነው። ዳውን ሴሊንግ ምንድን ነው? ዋጋ በዝቶባቸው ላይገዙ የሚችሉ ክላይንቶች እንዲገዙ የምታስጨንቁበት ቤትር ነው። እንዴት ካላችሁኝ፣ የመጀመሪያው ዳውን ሴሊንግ ላይ ያለው ስትራቴጂ ምንድነው መሰላችሁ? ፔመንት ፕላን ወይም ደግሞ በሁለት ጊዜ ክፍያ እንዲከፍሉ ማድረግ አስር ሺህ ብርን አልችልም ካለ ችግር የለውም አምስት ሺውን መጀመሪያ ክፈል በኋላ ከተሰራ በኋላ አምስት ሺውን ትከፍላለህ ክላይንቱ እንደማገኘው እርግጠኛ ከሆንኩኝ ለሚያዋጭ ነው ቀጣይ ደግሞ ምን ይሆናል ፊቸሮችን መቀነስ ፊቸር ዳውን ሴል እንለዋለን አይ ይወደድብኛል ይሄን አልችልም ካለ አይ በቃ ከዚህ በታች አልሸጥም አልሰራም ከማለት ይልቅ ምናደርጋለሁኝ ከዛ ልሰጠው ካሰብኩት ሰርቪስ ላይ ብዙ ሰርቪሶች ከነበሩ አንዳንዶቹን እየቀነስኩኝ ለክላይንቱ በሚያመቸው ዋጋ ኦፈር ያደርግለታለሁ ማለት ነው ይሄ ደግሞ ሌላው የዳውንሴሊንግ ስትራቴጂ ነው። ሶስተኛ ደግሞ ትሪያል ፔሪዶችን መስጠት ነው። ትሪያል ስንላቸው ወይም ደግሞ የሙከራ ጊዜ ማለት ነው። አይ አልችልም ይወደድብኛል ካለ ኢትስ ኦኬ የመጀመሪያውን ወር ፎር ፍሪ ስራው በነፃ ተጠቀም፣ ከዛ በኋላ በኋላ ወደ ክፍያነት እንቀይረዋለን። ከጠቀመት ትከፍለኛለት አልኩት። ማንም ሰው በነፃ መጠቀምን አይጠላም፣ አለ በዛ ላይ ደግሞ የምትከፍለው በኋላ ነው ከተባለ ደስ ይለናል ሰው። እነዚህ ትሪያል ፔሪዶች ምንጊዜ የሚሰራሉ ምንጊዜ ኤፌክቲቮች ናቸው። ኦኬ ሰው እንግዲህ እስካሁን የነገርኳችሁ እነዚህ አራቱ ሜትዶች አንድ ክላይንት እናንተ ጋር መጥቶ ተጨማሪ ገንዘብ ስፔንድ የምታደርጉበት ነው። ኦኬ ሰው አስር ሺህ ብር የከፍል የነበረ ክላይንት ሀያ ሺህ ብር እንዲከፍል ማድረግ ከቻላችሁ ገቢያችሁን ከሀያ ሺህ ብር ወደ አርባ ሺህ ብር ማሳደግ እንደሚቻል ተመልክተናል። እንደዚህ በማድረጋችሁ ሌስ ሄዴክ ወይም ደግሞ ራስ ምታት ይቀንስላችኋል። ኤክስፐርት ሆናላችሁ ስራው ላይ እንዲሁም ደግሞ ክላይንቶች ደስተኛ ስለሚሆኑ ሞር ሪፈር እያደረጓችሁ ይመጣሉ ማለት ነው። ይሄን ለማድረግ የምትከተሏቸው ስትራቴጂዎች፣ የመጀመሪያው ዋጋ መጨመር ነው። አበቃ ዋጋ መጨመር ነው። ሁለተኛው ደግሞ ተዛማጅ የሆኑ ምርት ወይም አገልግሎቶችን ማቅረብ ነው። ፌስቡክ አድ የሚሰራ ሰው ካለ ሶሻል ሚዲያ ማኔጅመንት፣ ኮንቴንት ክሬሽን፣ ስትራቴጂ ቢሰራ እነዚህ አብረው ሊሄዱ የሚችሉ ስለሆኑ አንዱ ክላይንት ሁሉንም ጠቅሎ ሊወስድለት ይችላል ማለት ነው። እንዲወስድለት የምናደርግበትን ስትራቴጂ ደግሞ አፕሴሊንግ ብለን አንስተናል። አፕሴል ማድረግ ማለት ፌስቡክ አድቨርታይዝመንት ሊያሰራ የመጣውን ክላይንት ኮንቴንት ክሬሽን እንዲያሰራ፣ ሶሻል ሚዲያ ማኔጅመንት እንዲያሰራ በማድረግ አስር ሺህ ብር ስፔንድ እንዲያደርግ የነበረውን ተጨማሪ ሀያ ሺህ ብር ከፍሎ እንዲሄድ የማድረግ ስራ ይሆናል ማለት ነው። ሰው ከአስር ወደ ሰላሳ ሺህ ብር ያመጣሁት ይህንን ክላይንት። ይህን ለማድረግ ምን አይነት አካሄዶችን እንሄዳለሁኝ? የመጀመሪያው ክላሲክ አፕሴል የምንለው ወይም ደግሞ በቀጥታ ተዛማጅ የሆኑ ፕሮዳክቶችን ማቅረብ ለምሳሌ በማክዶናልድ ኤግዛምፕል ነገሪያቸዋለሁ። በርገር ከሆነ የሚሸጠው ቺፕስ፣ ኮካኮላ፣ ስሙዚ፣ ካቻፕ፣ ማዮኔዝ በማቅረብ አምስት ዶላር ስፔንድ እንዲያረግ የነበረው ሰው አስራ አምስት ዶላር ስፔንድ እንዲያረግ ማድረግ ይቻላል። ሂሳቡ ትክክል ላይሆን ይችላል፣ እርሱት ሂሳቡን በራሳችሁ ዋጋ አድርጉት። ኦኬ። ሌላኛው ሁለተኛው አፕሴሊንግ ስትራቴጂ ደግሞ ሜኑ ያልነው ነው። አንድ ኦፕሽን ብቻ ሳይሆን መልቲፕል ኦፕሽኖችን ማቅረብ ልክ እንደ ፓኬጅ ማለት ነው። ከዛ እናንተ መሸጥ የምትፈልጉትን ፓኬጅ ክላይንቱ እንዲመርጥ ፑሽ የምታደረጉበት መንገድ ነው። ይህን ሌላው ደግሞ ፕራይስ አንከሪንግ ናንስተናል ፕራይስ አንከሪንግ ማለት እናንተ የምትሸጡት የአስር ሺህ ብር ፕሮዳክት ወይም አገልግሎት ከሆነ ዝም ብላችሁ የሆነ ፕሪሚየም አስቀምጡ። በቃ ዝም ብሎ አምስት እጥፍ የሆነ ሰርቪስ የዜጋ ይቀመጥ። ከዛ ከላይንቱ ሲመጣ ኖርማል የማስከፍለሆነ አምስት እጥፍ ነው፣ አምሳ ሺህ ብር ነው ማስከፍለ። የአምሳ ሺህ ብር አለን ብዙ ሰዎች ይህን ይመርጡታል፣ ግን ካልተመቸህ ይህንም አለልህ ስንለው የ50 ሺ ብር ማስከፈል እንደምንችል ስለሰማ አስር ሺ ብር መክፈሉ ሞር ሪዝናብል ይሆንለታል ማለት ነው። ሌላው ደግሞ ያነሳ ነው፣ ምድረው ዳውን ሴሊንግ ብለናል። ገንዘብ ሳይኖረ ቀርቶ ሳይገዛ መሄድን ክላይንት እንዲገዛ የምናደረግበት ነው። የመጀመሪያው ፔመንት ፕላን፣ በሁለት ጊዜ ክፍያ በሶስት ጊዜ ክፍያ እንዲከፍል ማድረግ። ሌላው ደግሞ ፊቸር ዳውን ሴሊንግ ሊያገኝ የነበራቸውን አገልግሎቶች የሆኑ የሆኑ ያህሉን በመቀነስ በሱ በጀት ልክ እንዲወስድ ማድረግ እንዲህ መጨረሻው ደግሞ ትሪያል ፔሪድ የሙከራ ጊዜ ሰጥቶ በኋላ ወደ ገንዘብነት ኮንቨርት ማድረግ እነዚህ ደግሞ ዳውን ሴሊንግ ስትራቴጂዎች ክላይንቱ ላይገዛ ይችልበት የነበረውን እድል በማጥበብ እንዲከፍል ማድረግ ታስችሉበታላችሁ አሁን ያሳየኋቸው ስትራቴጂ እኛ ሴልስን ደብል ለማድረግ የምንጠቀምበት የማርኬቲንግ ሲስተም ውስጥ ጀስት አንዷ ፒስ ነች እ አንዷ አካል ናት ይሄ ሲስተም በአጠቃላይ ሶስት ነገሮችን ነው የሚያካትተው የመጀመሪያው ኦፈር ክሬሽን ነው ኦፈር ክሬሽን ማለት የምትሸጡትን ሰርቪስ መጀመሪያ የሆኑ ክላይንቶቹ እሺ አራስጠኝ አረ ልክፈል እንዲሉ የምታደረጉበት መንገድ ነው። በደምብ አትራክቲቭ የሆነ ኦፈር ክሬት እንዴት ይደረጋል የሚለውን በዲቴል የሚያስቀምጥ ሲስተም ነው። ሁለተኛው ሲስተሙ ላይ ምን ለመሰላችሁ? ከስተመር አትራክሽን ወይም ክላይንት አትራክሽን እንለዋለን። እናንተ ደንበኛ ጋር ሚሄድ ሳይጠበቅባችሁ ደንበኞች እናንተን ፈልገው እንዲመጡ እንዴት አትራክት ታደረጉታላችሁ? ከስተመር አትራክሽን ይህን የሚሰራ ሲስተም ነው። ሶስተኛው ደግሞ አድቨርታይዝመንት እና ኮንቨርዥን ነው። የመጡትን ክላይንቶች እንዴት ኮንቨርት አረጋቸዋለሁ? ከዛ ደንበኞች ያሉበት ቦታ ሄጄ ደግሞ እንዴት አስተዋውቃለሁ? ይህን የሚሰራ ሲስተም አለ እና ይሄ ዛሬ የተመለከትነው ስትራቴጂ የመጀመሪያው ኦፈር ክሬሽን ውስጥ የሚገባ ነው። ስለዚህ ከስተመር አትራክሽን ይቀረዋል፣ አድቨርታይዝመንት ደግሞ አለ። ይህንን ሲስተም ከዚህ በፊት ለማንም አሳይቼው አላቅም፣ ኦፍኮርስ ከክላይንቶች ውጭ። እነሱ ደግሞ ከ200 ከ300 ሺህ ብር በላይ የሚከፍሉ ናቸው። አሁን ግን ለመጀመሪያ ጊዜ ይህንን ሲስተም ቢዝነስ ላላቸው ሰዎች ልናሳይ ነው። የራሳችሁ ቢዝነስ ያላችሁ ወይም ደግሞ ስኪል ያላችሁ ፍሪላንስ የምታደርጉ ሰዎች ካለችሁ እመኑን ይሄ ሲስተም ያስፈልጋችኋል። ገቢያችሁን ለመጨመር ይህንን ሶስት ፓርቶች ያሉትን ሲስተም እያንዳንዱን ስቴፕ ባይ ስቴፕ ብሬክዳውን አድርጌ ላሳያችሁ የሶስት ቀን የኦንላይን ኢቨንት አዘጋጅቻለሁ። ይሄ የሶስት ቀን ኢቨንት ትሬኒንግ አይደለም፣ የሚሰራ ሲስተም ነው ማሳያችሁ። እሱን ወስዳችሁ ቢዝነሳችሁ ላይ አፕላይ ማድረግ እና ቢዝነሳችሁ ማሳደግ ነው። ታትሴት ኢቨንቱ የሚከናወነው የፊታችን ታህሳስ አንድ ሁለትና ሶስት ከምሽቱ ሁለት ሰዓት ላይ ነው። የሶስት ቀን ኢቨንትን ያዘጋጅ ነው እያንዳንዱን ፓርት በየአንዳንድ ቀን ከፍለን ስቴፕ ባይ ስቴፕ የማሳያችሁ ይሆናል። በእርግ አይነት እዚህ ኢቨንት ላይ ፓርቲሲፔት ካደረጋችሁና የምነግራችሁን እያንዳንዱ የሲስተሙን ፓርቶች አፕላይ ማድረግ የምትችሉ ከሆነ በጣም በአጭር ጊዜ ውስጥ ሽያጫችሁን፣ ገቢያችሁን እጥፍ ማሳደግ ትችላላችሁ። ከእያንዳንዳችሁ ጋር መስራት ስለምንፈልግ የምንቀበላቸው ሰዎች ቁጥር ሊሚትድ ነው የሚሆነው። ጊዜው ሳይሄድባችሁ ለመመዝገብ ከስር ዲስክሪፕሽኑ ላይ ያስቀምጥላችኋለሁ ሊንኩን እዛ ላይ ገብታችሁ ሬጅስተር ማድረግ ትችላላችሁ። ሰው ዛሬ እንግዲህ ተጨማሪ ደንበኛ መምጣት ሳይጠበቅባችሁ ኦልሬዲ ካሏችሁ ደንበኞች እንዴት ሁለት እጥፍ ሶስት ለመስጠት ገቢያችሁን ሲያሳድጉ እንደምትችሉ ሲስተም አሳይቻችኋለሁ። አይሆፕ ጠቃሚ እንደነበረ። እንደዚህ አይነት የቢዝነስ ኮንሴፕቶችን ማውራት በጣም ያስደስተኛል። እኔ እናንተም የምትወዱ ከሆነ ሞር እንደዚህ አይነት ፕራክቲካል የሆኑ የቢዝነስ ኮንሴፕቶችን ኮሜንት ላይ አሳውቁኝ። በዚሁ ቻናል ልንቀጥል እንችላለን፣ ወይም አዲስ ቻናል የምከፍትላቸው እችላለሁኝ። አይሆፕ የዛሬው ጠቃሚ እንደነበር በሌላ ቀን እስክንገናኝ ድረስ ስዩ